ሰላም፣ ሰላም ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር መስገን ከቡታ ጅራ ለመጀመሪያ ጊዜ በዱባይ ያከበሩ ሁለት መቶ ሺ ማለት ነው እና በጣም በጣም በጣም በጣም ደስ ደስ በሚል ሁኔታ ነው ያከበሩት ማለት ነው እና ባይዘዌ ሀይሚ ቃልሽን ስለጠበቅሽ ቃልሽን ጠብቀች ስላከበርችለን በቃ በምንም ሁኔታ ውስጥ ይሁን ባለመመቻቸት ውስጥ ይሁን ስላከበርሽ ብቻ እግዚአብሔር ያክብርልን ነው የምንለው። በመቀጠል ማለት ነው እና ብሩክን ለማስደሰት የማታደርጊው ነገር የለም። የማትገቢ ጉድጓድ ውስጥ የለም። አንደኛ እንደንሄድበት የምንፈልገው ጉዳይ የምንመሰላችሁ ካለባበሳ ጀምሮ ማለት ነው፣ ባህሏን ምን አይነት ባህሏን ምን አይነት ወዳጅ እንደሆነች ባህሏን ወጓን ሀገሯንም እንዴት ምን አይነት ሴት እንደሆነች አስተምራለች ማለት። እንዴት ምን አታውቃለችው ግዴታ እሷን ለቫኬሽን ብትመጣም ለመዝናናትን ብትመጣ ለሌላ ሰዎች ትምህርት እየሰጠች ነው ማለት ነው። በስደት አገርን ብትሆኑ ባህላችሁን አትርሱ ብላለች ማለት ነው። እና ማን ነው እስቲ አሁን በእንደዚህ አይነት ሙድ ውስጥ ሆኖ በባህል ልብስ የሚያከብር ማለት ነው? ወይ ዘመናዊ ልብስ ለብሳና፣ እሷም ዘመናዊ ልብስ መልበስ አቁቷት አይደለም፣ ግን ሀገሯን ለማስታወስ እሷ ደግሞ ትልቅ ትውስታ እንዲሰጣት ስለምፈልግ ነው እንደዛ ያከበረችው ማለት ነው። እና በመጀመሪያ ደረጃ ምንም ይሁን አንቺ ዋናው ነገር ማሰብሽ ብቻ ለአንቺ በቂ ነው። ለምን ሻማ አይሆንም? ለምን ሻማ ራሱ ለምን አላበራሽለትም? ግዴታ ጓደኛ ተሰብስቡ፣ ጀማ ተሰብስቡ በልታችሁ ጠጥታችሁ ምናምን አይደለም። ገባችሁ አደለ? ይሄ የእናንተ የልፋታችሁ ውጤት ነው። ሰርታችሁ ትልቅ ደረጃ ደርሳችሁ ነው። ነገ ደግሞ ከዚህ በላይ የበለጠ ነገር ልትሰሩ ማበረታቻ ነው። ገባሽ አደለ? ብሩክ ቤተሰብ በቃ ለእናንተ ማበረታቻ ነው ማለት ነው። ለምን ብዙ ተብላችኋል፣ ብዙ ተሰርባችኋል። ቤተሰብ ሳይቀር ያን ሁሉ ነገር ችላችሁ እዚህ መድረሳችሁ ለእናንተ ትልቅ ነገር ነው እና ሀይሚሻ፣ ሀይሚሻ፣ ሀይሚሻ በቃ የእውነት ትለያለሽ ብሩኬ እንዳለው ትለያለሽ ማለት ነው እና እምነቷን ጠባቂ የእውነት አስባችሁታል። ባይዘዌ እውነቷን ነው እዚህ ዱባይ ላይ የጾም ኬክ ማግኘት በጣም ከመላችሁ በላይ በጣም ከባድ ነው የእውነት የምላችሁ ማለት ነውና፣ አይገኝም ሲጀመር እራሱ ማለት ነው። ብዙ ጊዜ አይገኝም እዚህ አይገኝም ና በቃ ብር ምናምን እንኳን አሁን ይበት በቀላሉ ይሄ ከመቶ ድርሃም ከመቶ ከሁለት መቶ ምናምን ድርሃ ማወጣ በታች ለኬኩ ብቻ ማለት ነው። አስባችሁታል ብሩ ቢሆንም ተመልካች አድናቂ ከስፖንሰር ቢሆንም ከዚህም በፊት ኢትዮጵያ አክበር የላት ምናምን ብለውት ነበር። እና ያው ኢትዮጵያ ላይ እነሱ አንዴ ሲቧቀሱ አንዴ ሲጣሉ አንዴ እንደ ወፎቹ ፋይቲንግ ሲያደርጉ ያው ወፎች መጨረሻ ላይ የሰላም ምልክት አይደሉም እነሱም ይሆን ዱባይ ላይ በቃ ታምኖ የማይታወቅ እኮ በየ እኔ የሀይሚና የእነ አብረሽ የተለየ ነው። ሀይሚና የብሩኬ አብረሽ አልኩ የተለየ ነው። በቃ አለ እሱ ራሱ ለመጀመሪያ ጊዜ ዱባይ ላይ ሁለት መቶ ሺያቸው እውነት ማንም ሰው አክብሮ አያውቅም። ትላልቅ ኢትዮበሮች ከእናንተ በፊት ራሱ የጀመሩ ሰዎች አክብሮ አያውቁም። እናንተ በምክንያት ናቸው የምንወዳችሁ የስራ ሰው ማለት ነው። በጣም ብሩክ ራሱ በጣም ደስ ብሎታል። በቃ አንዳንድ ጊዜ ደስታችሁ ራሱ ሲበዛ መናገር ራሱ ይከብዳችኋል፣ ማውጣት ራሱ ይከብዳችኋል ማለት ነው። ብዙም ስሜቱን በውስጡ ይዞታል። ለምን በዛበት የተደረገለት ነገር ሁሉ በዛበት። በቃ በጣም በዛ። በጣም ሲበዛባችሁ አንዳንድ ጊዜ የምታደርጉትን ነገር የምትሰሩትን ነገር እራሱ በቃ ዝም ምን የምትሉ እኔ ምን ጥሩ ሰው ብሆን ነው እንደዚህ የተደረገልኝ፣ እኔ ማን ምን ብሰራ ነው እንደዚህ የተደረገልኝ፣ ምናምን ይላል ማለት ነውና በቃ ኬክም ቢኒሻ ደግሞ በጣም በጣም ከምንህ በጣም በጣም ምን የምናመሰግነው በጣም ተወዱ ተወዷል። እንደ ፍጺ ነው በቃ የሱ ራሱ ቢኒ ራሱ የሰው ሞዴ ሲሰጠው ማለት ነው። ለምን ከካሜራ ጀርባ በጣም ብዙ ነገሮች ከበሬ እያደረጋላቸው ነው። እሱ ባይኖርም አቃ ኔ እንጃ ሰው ራሱ አይሆንም ነበር። ቀ ሀይሚማ አሁን ዱባይ ራሱ እንደ ራሱ አረገቻት፣ ለምዳታለች፣ በጣም ደስ ብሏታል። በጣም ደስ የሚል ነው። ምር ብሎባል ነበር የመጣችው በሀበሻ ቀሚስ። ኬኩን ብቻ አንት ቆርሳለ ስትለው፣ ረህ ኮ የአንቺ ውጤት ነው፣ አብረን እኮ ለፍተን ያገኘ ነው ነው አላት ማለት ነው። እና ንግግሩ ስርዓትነቱ ብሩክ ደስ ይላል ማለት ነው እና በቃ ሀሳቧ ብቻ ራሱ በቂ ነው። ጀልባ ላይ በጣም እኔ የእውነት አንዳንድ ጊዜ ለዛ ሰውን ለምሳሌ ቢኒን አታቆ ይሄን ያህል በጣም ቤስ ፍሬንዱ አይደለ ብትቀርመው ምናምን ቢሆን እንዲህ ልትለው ትችላለች። ግን አንዳንድ ጊዜ የሰው ሀገር ስትሆኑ ስትመጡ ትፈራላችሁ ራሱ። ግን እሷ እንደዚህ እንደዚህ ብላ ስትነግረው መናገሯ ራሱ ለእሷ በቃ ከበቂ በላይ ነው እና የእውነት ሀይሚሻ አንደኛ ብዬሻለሁ ማለት ነው። እና አትጨናነቂ፣ በቃ ምንም ችግር የለም። ዋናው ማክበራችሁ ለእናንተ እዚህ ቦታ ላይ ትልቅ ነገር ትልቅ አሻራ ፈጥራችሁ መሄዳችሁ ነው። እግዚአብሔር ደግሞ የዛሬ አምስት መቶ ሶስት መቶ አራት መቶ ሺህ ገብታችሁ ያብቃን። አንቺ ደግሞ ሶስት መቶ ሺህ ስትገቢ ዱባይ ለማክበር ያብቃን ማለት ነው እና የእውነት በጣም ደስ ብሎኛል። ለምን ኢትዮጵያ ላይ ሁለት መቶ ሀምሳ ሺህ ሆነ እናከብራለን ብላለች ማለት፣ በደንብ ከቤተሰብ ጋር ከፋሚሊ ጋር ከጓደኞቻቸው ጋር በደንብ ያከብራሉ። ያው የእነሱም ውጤት የጓደኛም ውጤት ስላለበት ማለት ሆና፣ የእውነት ዛሬ በጣም ደስ ብሎኛል። ዛሬ የደስታቸው ቪዲዮ ነው። ደስ ይላል ነበር፣ በቃ ደስ ይላል። በቃ ሰው ብዙ ወከባ የለም ነበረ፣ ጭር ያለ ነበረ፣ ምናምን ደስ ይል ነበር። ለምን በፍሬደም ምናምን ደስ ብሏቸው ነበረና። የሰሩት ያው ኬኩ ሳይበላ በመምጣት ኬኩ ሳሳ ብሩኬ ሳይቀም ሰው ቀርብ የለኝም፣ ጾም ነው በቃ እኔ ያላመንኩበትን ነገር አንተ እንድትበላ አልፈልግም ምናምን አለች ማለት ነው። እና በቃ የእውነት እሱማ በቃ ትለያለሽ፣ አይሜሻ የእውነት ነው የምልሽ።